አምስት የንግድ ፕሪንሲፕል አስቀመጡ። ያውን ባለ ሀብቶች የሚጠቀሙት ይሄ መርህ ኩንቱ ኡአሊጃል አምስቱን ወጣቶች መዝግቡት። ኩንቱ ኡአሊጅ የንግድ ህጎቹን ተመልከቱ። ኩንቱ ኡአሊጅ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው። ስራ ሙሉ ለሙሉ ለሰራተኛ አይሰጥም። እየሰፋብስ ሲሄድ ነው ደልጌት የምታደርገው ወደታች የምታሻግረው አንተ መሸፈን የምችለውን አንተ ነው መሸፈን ያለብህ። ሰው እጅ ላይ ስራ ይጣል ሲበዛ ደግሞ ሰው እጅ ላይ ይመጣል ግዴታ ይላል። ትክክለኛ ሰው ትክክለኛ ቦታ አስቀምጠዋል። ኩንቱ ኡአልጅ የስራውን ችግር ገብቼ እኔ ነው ለመፍታት የምጠራው። መሬት ሊቆምብህ ይችላል፣ ንግዱ ሊቆምብህ ይችላል። ሰራተኛ ብቻ አትልክም፣ ገብተህ እንደ ባለቤቱም ይፈታው ይላል። ያወጣኸው ዕቅድ በትክክል መፈጸሙን መከታተል የባለቤቱ ኃላፊነት ነው። ያወጣሁ ፕላን አለ። የመጨረሻ የማኔጅመንት ፕሮሰሱ ኮንትሮሊንግ ነው። በትክክል በቅዱ መልክ ላይም መከታተል አለ። ኩንቱ ልጃል ሥራውን ራሴ ነው እምገባበት ሲሰፋ ነ ወደሰው የምትሰጠው ሥራው ያመጣልኝን ትርፍ ወደ ስራው እመልሰዋለሁ። ብዙ ሰው አይታችሁ ከሆነ አንድ ሞቅ ያለ ትርፍ ሲያገኝ ብሩን አውጥቶ ወይ መኪና ላይ ይጥለዋል ወይ ቤት ላይ ይጥለዋል። ሥራው ገንዘብ ሲራብ ታየዋል። ስራው እዛው ላይ ነው የመልሰው። ትንሽ አንስቸ ወኡነሚ አለ ዑስማን ኢብኑ ዓፋን ሶስተኛ የንግድ መርሁ ላአዝደሪ ሪብሃን አለ፣ ትርፍን አላቃልልም። በተገኘው ትርፍ ሽጠው ይወጣሉ። ሰይድና ዑስማን መርሃቸው ይሄ ነው። ትንሽን ይሄ ትርፉ እስኪጨምር ይቆይ አቋም የላቸው። ማገላበጥ ነው የኡስማን የንግድ ፕሪንሲፕላቸው። ላት ስታስገላብጥ ጥሩ ገዥ ታገኛለህ። በትንሽ ትርፍ ትትሸጥ አዲስ ደንበኛ ታገኛለህ። ኦልድ ስቶክ ያስቀመጥከው የወጣና አዲስ ትከታለ። የኡስማን የንግድ መርህ በተገኘው ትርፍ ማገላበጥ ነው። በማገላበጥ ውስጥ ገንዘቡ ይንቀሳቀሳል፣ ንግዱ ይንቀሳቀሳል። አዳዲስ ደንበኛ ታገኛለህ። እነዛ እስኪጨምር ብለው የያዙ ሰዎች እስኪሸጡ አንተ ጨርሰ ወጣል። ካ ለአዝደሪ ሪብሐን ትርፍን አላቃልም፣ የተገኘው መሸጠ። የዑስማን አራተኛ የንግድ መርሃቸው ላ አሽተሪ ሸይከን፣ ያረጀን አልገዛም። ማርኬቱ ላይ የጠገበ ማርኬት ይኖራል፣ እሱን አልገዛም። ከትንሽ ይገዙትና አፋፍተው ነው ሚሸጡት። አልያም ደግሞ ጊዜ የወጣበት ለምሳሌ ክረምቱ ሲወጣ የክረምት ጃኬት አታመጣ። ብዙ ነጋዴ አይታችሁ ከሆነ ቴምር ይጭናል። ቴምሩ የሚደርሰው ግን ሮመዳን ከወጣ በኋላ አርጅቷል፣ ማርኬቱ ማለት ነው። ብዙ ጊዜ ከሮመዳን በኋላ ይገባባቸውና አኗር መስጂድ ላይ አንዳንድ ቆርቆሮ እያደረገ ይቸረችራል፣ አይደል? ያለንበትን ነው የምነግራችሁ። ቴምር ያሰበሰው ወጣት እያለን የሚያመጣው ሮመዳን ሳይገባ

ሌላውን አንድ ሺህ መቶ ሚሊዮን ከሁለት ድንገት አደጋ ቢገጥሙ ብርህ ታስሮ አይቀርም። ለምሳሌ ሪል ስቴት ላይ ያሉ ሰዎች መሬት ይገዙና ያ መሬት መገንባት ሲጀምሩ ወይ መንግስት ያቆመዋል፣ የሆነ ጉዳይ ይኖርበታል፣ ወይ ወራሾቹ ይመጡና ያስቆመዋል። ብርህ ታስሮ ለዓመታት ሊቆም ይችላል። ወጣ ማለት ነው። ከማርኬት ገንዘቦችን እከፋፍላቸው ነበራለን። ንግዱ ላይ ዘመኑ ኢኮኖሚስት የሚጠቀሙት የኡስማንን ሕግ ነው። ዶም ፑት ኦል ዩር ኤግስ ኢን ዋን ባስኬት፣ ሁሉን እንቁላልህን አንድ ባስኬት ላይ አታርጋሉ። መጡ ና የተወሰነው ቢሰበር ሌላው እጅ አለ፣ ትንቀሳቀሳለ፣ ሰርቫይቭ ታርጋለ። የተበደርከው ብድር ሊኖር ይችላል፣ ከዚህኛው ትከፍላለ፣ ሥራ አይቋረጥም ማለት ነው። እነዚህ አምስቶች የሰይድና ዑስማን ኢብኑ አፋን የንግድ መርሆች ነበሩ።